የኢሬቻ ባል በሚከበርበት ሐይቅ ውስጥ የተጣለው ዶሮ ከፍተኛው ዝግብ አስነሳ። የኢሬቻን ባልና የኦሮሞን ባህል ለማጠልሸት የሚደረግ የተደራጀ ተንኮል የተባለለት አነጋጋሪ ድርጊት ሳሊና የቀድሞ ኮሚዲያን ያሬድ ዘላለም ልጅ አሬድ በማህበራዊ ትስስር ገጹ ላይ ባጋራው ቪዲዮ አንድ ግለሰብ የኢሬቻ ባል የፊታችን እሁድ በሚከበርበት በቢሾፍቱ ሆራ አርሰዲ ሐይቅ ውስጥ ዶሮ ሊጥል ሲል እዚያው ተይዞ አካላዊ እርምጃ እንደተወሰደበት ታይቷል። ታዲያ ይህም ከባዱ ዝግ ግብን አስነስቷል። መረጃውን በዝርዝር እንመለከታለን። ኢትዮጵያ የኤርትራን የሀገርነት እውቅና ልትነሳ ይሆን? ከሰሞኑ አነጋጋሪ ከሆኑ ጉዳዮች መካከል የሆነውን ይህንን መረጃ በዝርዝር እንመለከታለን። ለአንጋፋዋ አርቲስት ለቀብር ስነስርዓት የተጠየቀው ከፍተኛ ዋጋ በርካቶችን እያነጋገረና ከበርካቶችም የተለያዩ ተቃውሞችና ሀሳቦችም እንዲሰነዘሩ እያደረገም ይገኛል። እኚህን መረጃዎች በዝርዝር ሰዓታችን በስፋት እናስደምጣቸዋለን።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 ሳሪና የቀድሞ ኮሜዲያን ያሬድ ዘላለም ልጅ ያሬድ በማህበራዊ ትስስር ገጹ ላይ ባጋራው ቪዲዮ አንድ ግለሰብ የኢሬቻ አባል የፊታችን እሁድ በሚከበርበት በቢሾፍቱ ሆራር ሰዲያይቅ ውስጥ ዶሮ ሊጥል ሲል በራሱ በልጅ ያሬድና በጓደኞቹ ተይዞ አካላዊ እርምጃ እንደተወሰደበትና ሲሰደብም እንደነበር ታይቷል። ክስተቱ በበዓሉ ዋዜማ አካባቢን የማስዋብ ስራ በሚሰራበት ወቅት የተፈጠረ ሲሆን ድርጊቱ በባህላዊ በዓላት ላይ ስለሚፈጸሙ ተግባራትና ስለ ሕግ የበላይነት አከባበር ሰፊ ውይይትን ጥቅሷል በቲክቶክ የተሰራጨው ቪዲዮ ላይ በስፋት ሲናገር የሚሰማው ሳሊ ያሬድ ዘላለም አሊያም ልጅ ያሬድ ከቡድኑ ጋር በመሆን የኢሬቻ በዓልን ምክንያት በማድረግ አካባቢውን በስዕል የማስዋብ ስራ እየሰራ እንደነበር ይገልጻል። በዚህ ወቅትም አንድ ግለሰብ ዶሮ ይዞ ወደ ሐይቁ ሲያመራ እንዳየና በሁኔታው መጠራጠሩን ተናግሯል። ሳሊው እንደሚለው ግለሰቡን ዶሮ ምን ልታደርገው ነው ብሎ ሲጠይቀውም ሐይቁ ውስጥ ልጥለው ነው የሚል ምላሽን አግኝቷል። ይህንን ተከትሎ ያሬድና በአካባቢ የነበሩ ሌሎች ሰዎች ግለሰቡን በቁጥጥር ስር አውለዋል። ሳሉ ድርጊቱን የኢሬቻን በዓልና የኦሮሞን በዓል ለማጠልሸት የሚደረግ የተደራጀ ተንኮል በማለት የገለጸው ሲሆን እንዲህ ያሉ ተግባራት በዓሉ የሰይጣን ነው የሚል የተሳሳተ ተረጓሚ እንዲሰጠው ያደርጋሉ ሲልም በምሬትም ተናግሯል። ለ20 ዓመታት በዓሉ ሲከበር እንዲህ አይነት ነገር አይቶ እንደማያውቅም አክሏል። ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ በርካታ ተመልካቾች ከተፈጸመው ድርጊት ጀርባ ያለውን የህግና የሰብአዊነት ጉዳይ አንስተዋል። አንድ ግለሰብ የፈለገውን የማመን መብት አለው። ወንጀል ተፈጽሟል ተብሎ ቢጠረጠር እንኳን ጉዳዩን በህግ አግባብ ለፖሊስ ከማቅረብ ይልቅ እነ ልጅ ያሬድና ጓደኞቹ በራሳቸው እጅ እርምጃ እንዲወሰድ መገፋፋት፣ መሳደብና መደብደብ የህግ የበላይነትን የሚጠስ ተግባር ነው ሲሉም ብዙዎችም ይከራከራሉ። በቪዲዮ ላይ የሚታየው የቡድን ድብደባ ማንኛውም ተጠርጣሪ በህግ ፊት የመዳኘት መብቱን የሚጋፋ አደገኛ የሞብ ጀስትስ ተግባር መሆኑን የህግ ባለሙያዎችም ያስረዳሉ። ሌላው የሰብአዊ መብት ጉዳይ ነው። የተጠርጣሪው ማንነትና የድርጊቱ ትክክለኛ አላማ በህግ ሳይጣራ በቡድን አካላዊ ጥቃት ማድረስ ከሰብአዊነት አንጻርም ተገቢነት የሌለው ተግባር መሆኑን አስተያየት ሰጪዎችም ይገልጻሉ። በቪዲዮ ላይ ክስ የቀረበበት ግለሰብ ድምጽ በግልጽ አይሰማም። ድርጊቱን ለመፈጸም ያነሳሳው ትክክለኛ ምክንያት ምን እንደሆነ የሳሊው ክስ ትክክል መሆኑን ወይም ደግሞ አለመሆኑን ለማረጋገጥ የተጠርጣሪውን ወገን መስማትም አስፈላጊ ነው። አንዳንዶች ድርጊቱ ተንኮል ሊሆን እንደሚችል ሲስማሙ፣ ሌሎች ደግሞ ግለሰቡ የራሱ የሆነ የተሳሳተ እምነት ወይም ደግሞ የግል ችግር ሊኖርበት ይችላል የሚል ምልከታም አላቸው። ክስተቱ የባህልና የእምነት በዓላትን ከማይገቡ ተግባራት እንዴት መጠበቅ እንደሚቻል ጥያቄ ከማስነሳቱ ባሻገር የዜጎችን በህገ ፊት እኩል የመዳኘት መብትና የሕግ የበላይነትን የማክበር አስፈላጊነት ላይ ትልቅ ትምህርትም የሚሰጥም ሆኗል። ለቀብር የተጠየቀው ከፍተኛ ዋጋ እጅግ እያነጋገረ ይገኛል። የቅድስ ስላሴ ቤተ ክርስቲያን የቀብር ቦታን ክፍያና ስቷል። አንጋፋዋ አርቲስት ፍሬወት ባህሩን በዘላለማዊ እረፍት ለመሸኘት በቅድስ ስላሴ ቤተ ክርስቲያን የቀብር ቦታን ለማስጠየቅ የሄዱ የሙያ ባልደረቦቿ እጅግ ከፍተኛ የዋጋ ተመን እንደተጠየቁ ገለጹ። ይህ የዋጋ ተመን በርካቶችን እያነጋገረ ነው። ሪፖርቱ እንደሚያመላክተው አርቲስቷ ከባልደረቦቿ ጋር ጎን ለጎን እንድታርፍ ምን ማድረግ እንዳለባት ተጠይቆ የነበረ ሲሆን ምላሹ የሚከተለውም ሆኗል። ለቀብር ቦታ የጠየቀው ክፍያ ነው። ፉካ አሊያም ደግሞ ፉቴጅ ውስጥ ከሆነ መቶ ሃያ ሺ ብር መክፈልና የቤተ ክርስቲያን አባል መሆኗን የሚያረጋግጥ ማስረጃ ማቅረብ ይገባል። ግቢ ውስጥ መሬት ላይ ከሆነስ የሚል ጥያቄ ሲቀርብላቸውም እዚያ ቦታ ለቀብር አምስት መቶ ሺ ብር ግማሽ ሚሊዮን ብር መክፈል ግዴታ ሲሆን ይህም በብፁዕ ወቅዱስ ፓትርያርኩ ፈቃድ መሆን አለበትም ተብሏል። ሪፖርቱን ያቀረቡት አቶ ቴዲ ካሳ እንደገለጹትም ቅድስት ስላሴ ግቢ ውስጥ የቀብር ቦታ እንደሌለ የተነገራቸው ሲሆን ቦታ ያለው ጎረቤት ባለወልድ ቤተ ክርስቲያን መሆኑን ተነግሯቸዋል ክፍያውንም ከፍሎ ለሚቀብር ሰው የቀብር አስፈጻሚ መኪና ጭምር ማቅረብ እንደሚችሉም ተነግሯቸዋል። ሪፖርቱን ያቀረቡት ወገኖችም አርቲስት ፍሬወት ባሮ ቤተ ክርስቲያኗን በሙያ አስተዋጽኦ አገልግላለች ሲሉ በገንዘብ ምክንያትም ይህን ያህል መመዘኗ ተገቢ ያለመሆኑንም ተችተዋል። በተጨማሪም ሃይማኖት የሌላቸውም ጭምር ገንዘብ ከፍለው በሚቀበሩበት ስፍራ ለቤተ ክርስቲያን ታዛዥ የነበሩ ምእመናን በገንዘብ ምክንያት መቸገራቸው የቤተ ክርስቲያኒቱን አስተዳደር መፈተሽ እንደሚገባም አስረድተዋል። ቆሞ ኖሯል ያልተባለው ህዝባችን ሞቶም መቅበሪያ ሲያጣ ወዴት እየተጓዝ ነው ነው የሚለው ጥያቄ የብዙዎች ደውል ሆኗል። ኢትዮጵያ የኤርትራን ሀገርነት እውቅና ልታነ ሳይሆን ከሰሞኑ አነጋጋሪ ከሆኑ ጉዳዮች ውስጥ ይህ የመጀመሪያው ነው። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ ም ለኤርትራ የሰጠችውን የሉዓላዊነት ሀገርነት እውቅና እንደገና እንድትመረምርና እንድትነጥቅም የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። ጽሁፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታውክ የማተራመስ ኃይል በመሆኗም ኢትዮጵያ የሰጠችውን ማወቅና ለዘላለም ለማቆየት ልትገደድ አይገባም። ትንታኔው ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሏት ህጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏትም በዝርዝር ያስቀምጣል። ጽሁፉ እንደሚለውም በ1993 ዓ ም የተሰጠው እውቅና በወቅቱ በነበሩት የዋትና የሻቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነትን ያሳየ የፖለቲካ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚለው ተስፋ ከ30 ዓመታት በኋላ ሙሉ በሙሉ ስህተት መሆኑ ተረጋግጧልም ይላል ትንታኔው። ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፏ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨለም ከግብጽ ጋር ከመሰለፍ ወደ ኋላ አላለችም ሲልም ይከሳል። ትንታኔው ሲቀጥልም አንድ ሀገር የሰጠውን እውቅና ማንሳት በዓለም አቀፍ ህግ የተለመደ መሆኑን ይጠቅሳል። የሀገር እውቅና መስጠት ሉላላዊና እንደ አስፈላጊነቱ የሚወሰን እርምጃ ነው። ቋሚ ወይም ደግሞ የማይሻር አይደለም ይላል። ዓለም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክን እውቅና መስጠቱ፣ የምስራቅ ጀርመን እውቅና መሰረዙና ሌሎች የወደቁ መንግስት እውቅናቸው መነሳቱ እንደ ምሳሌ ይጠቅሳል። ኢትዮጵያ ለኤርትራ መገንጸል ፈቃዳን የሰጠች እናት ሀገር በመሆኗም፣ ያ ፈቃድ የተመሰረተባቸው መነሻዎች ሲጣሱ ውሳኔዋን እንደገና ለመመርመር የበለጠ ህጋዊ መሰረት አላት ሲልም ይከራከራል። በመሆኑም እነዚህና ሌሎች ምክንያቶችን በመግለጽም ኢትዮጵያ የኤርትራን የሀገርነት እውቅና ልታነሳ ትችላለች የሚል ሀሳብም ተሰንዝሯል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁም ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ